ሰላም የአይኒ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሼ መጥቻለሁ ከረጅም ጊዜ በኋላ። እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ በዓል እየመጣ ነው። ለበዓል ቤት ነው የምናጸዳው። ቤቴ በጣም ጠባብ ብትሆንም እሷኑ አሳምረን እንይዛለን። ቤት ስለሰፋ ስለጠበበ አይደለም። አሁን ቤት ነው የምናጸዳው፣ የበዓል ዝግጅት ነው። እንግዲህ ፋሲካ ሲመጣ ብዙ የበዓል ድማም አለ። ቤት ማጽዳት ምን ማለት እና ደስ የሚል ጊዜ ነው። ስለዚህ ዛሬ ከኔ ጋራ ቤት እናጸዳለን። እንደዚህ በዚህ መልኩ ሳሙና እንደዚህ አዘጋጅቻለሁኝ። ስለዚህ አብራችሁኝ ዋሉ። ቪዲዮ ላይክ አድርጉልኝ፣ ላይክ እያደረጋችሁ አበረታቱኝ። ያው በተለያዩ ቪዲዮዎች መጣለው። ከአሁን በኋላ አልጠፋም ብዬ ያለውኝ የኢትዮጵያ ኑሮ ራሱ አያስጠፋም ማለት ነው። ስለዚህ ዩቱብ መስራት አለብኝ ብዬ ወስኛለው። እናንተ ደግሞ ድጋፋችሁ አይለየኝ። አሁን ቀጥታ ወደ ማጽዳት ነው የምንሄደው። መጀመሪያ ውስጡን ነው የምናጸደው፣ ቢፌውን ማለት ነው። እቃውን አውጥቻለሁ እዚህ ጋር እቃዬን፣ በደንብ ካወጣጣው በኋላ እንደዚህ ቢፌን መስታወቱን ምኑን ምኑን ምኑን በደንብ አድርጌ ወለውላለው ማለት ነው። እዚህ ጋር ደግሞ ዶሮ እየረበሸችኝ ነው። ምን አባቷ ፈልጋ እንደሆነ አላውቅም። ይኸውላችሁ፣ ኩኩዬ አስወጣታለሁ። የእራሱ ጉድ። እንደዚህ ውስጡን በደንብ ካጸዳን በኋላ ከታችን ከላይም ሲያሳልፍ እናጸዳዋለን። ቆሻሻ፣ አቧራ፣ በረሮ በተለይ ኢትዮጵያ በረሮ በጣም ይኖራል። በዚህ ቢፌ ውስጥ ምናምን ሙልጭ አርገን እንደዚህ ሁሉንም በደንብ አዳርሰን ማድረቅ ይኖርብናል። ከስር በኩል ጣውላ ስላለው ውሃ ሳና በዛ በደንብ እንውለውለዋለን። በዚህ መልኩ ቢፌን እንግዲህ አጽድቻለው። ለበዓል ዝግጅት ስራ ይበዛል። ስለዚህ ከወዲሁ ከወዲሁ ነው የምናጸዳው። አጸዳ ድቼ ከዛ ወደ ምግብ መስራት ነው የምንሄደው። አብራችሁን ቆዩ። ላይክ ያላረጋችሁ ቪዲዮ ላይክ አድርጉልኝ፣ አበረታቱኝ። በተለያዩ ቪዲዮዎች እመጣለሁ። ድጋፋችሁ ያስፈልገኛል እህቶቼ። ላይክ በማድረግ አሳብ፣ አስተያየታችሁን በመስጠት እንትን በሉልኝ። ከዛ በብርጭቆ ስለሆነ ከውስጥ መስታወት ስለሆነ በዚህ በግላስ ማጽጃ አጸደዋለሁ። መጀመሪያ በሳሙናና ና በውሃ ነበረ ሳሙና ና ውሃው ላው ላይ የሚያስጠላ ሆነ ነገር ነጭ ሆነ ስለሚቀር ከዛ ደግሜዋለሁ። ከዛ እቃውን አስገባባለሁ ማለት ነው። ከስር ከስሩ አብራችሁን ቆዩ። ከዛ ያጸዳሁት ያጸዳሁት ግፌ ላይ እቃውን ወደ ወዲያው ነው የምመልሰው። ሁሉንም በአንድ ላወጣው ለምን፣ እቃ ሊሰበር ይችላል። በዛ ላይ ደግሞ ቤቱም ጠባብ ስለሆነ ያጸዳሁት ያጸዳሁት እቃይን የንመላልሳ እንደውኝ ማለት ነው። እና እናንተስ ዝግጅታችሁ እንዴት ነው? በስደት ያላችሁ እህቶቼ እንግዲህ እናንተንም እግዚአብሔር በቃችሁ ይበላችሁ አገራችሁ መታችሁ በዓልን እንድታከብሩ እሱ ይርዳችሁ። ከዛ ስራ የእንጨራልሽ ጎን ለጎን ወጥ እየሰራው ነበረ። ምሳም ሰዓት እየደረሰ ስለሆነ ወጤም በዚህ መልኩ እየሰራው ነው። ምሳ ሰዓትም ደርሷል። ስለዚህ ቶሎ ቶሎ ያው በአንድ ድንጋይ ሁለት ወፍ ነው። በአንድ በኩል ቤት እያጸዳን፣ በአንድ በኩል ደግሞ ምግብ እናበስላለን። እና የኢትዮጵያ ኑሮ እንግዲህ ያው እዚሁ ቀርቻለሁ ማለት ነው። ድጋሚ እንግዲህ ስደት ላለመለስ ይመስለኛል። እስኪ እናንተን በጸሎታችሁ አስቡኝ፣ ቪዲዮንም ላይክ አድርጉልኝ። እዚህ ጋር ጥቅል ጎመን ከታተፌ እያጠብኩኝ ነው። ያው ቶሎ ቶሎ ቪዲዮን ሁሉንም አላስገባው እንዳይረዝምና እንዳይሰለቻችሁ ስለምፈልግ ነው። ጥቅል ጎመናችንን በደንብ ማጠብ ይኖርብናል። ያው በእጅም ስለሚነካካ ምን ስለሚል ያው በጽዳት የምንመገበው ነገር ስለሆነ ማጽዳት ይኖርብናል። ወጤም በዚህ መልኩ ቆንጆ ምስር ወጥ ነው የሰራሁት። በጣም ነበረ የሚጣፍጠው። ለማንኛውም ሲቀርብም ታዩታላችሁ። ቮይስ ሪካርድ ስለሆነ ማረገው ማለት ነው። አንዳንድ ድምጾች እናንተን የሚረብሹ ድምጦች ስለገቡ እሱን እንትን ብዬ በቮይስ ነው ሪከርድ ማድረግላችሁ ማለት ነው ውዶችዬ። እስኪ ላይክ አድርጉልኝ። ላይክ ስታደረጉኝ እኔም በተደጋጋሚ ወደ እናንተ መጣለሁ ማለት ነው። የእናንተ ድጋፍ፣ የእናንተ ፍቅር እንትን ሲል ሁሌም እኔ ብርታት ይሆነኛል ማለት ነው። አበረታቱኝ። ጨዋችንን እንጨምራለን ወጣችንን ከዛ ደግሞ ቤታችን በጣም ቁሽሽሽ ብሏል እንደምትመለከቱት። ከዛ ወደ ቤት ጽዳት ነው የሚሄደው ከብፌ እንግዲህ ምግቤን ሰራርቺ ከዛ ደግሞ አሁን ጥቅል ጎመኔን ከትፍ ያለው ጥቅል ጎመኔን እንመሰራው ቤቲን ካጸዳው በኋላ ነው። አብራችሁኝ ሁኑ ተከታተሉ ሐሳብ፣ አስተያየታችሁን በርቺ፣ ጎበዝ በሉኝ በእናታችሁ ስደት ላይ ያላችሁ። እንግዲህ ስደት ረጅም ጊዜ ቆይቼ መጥቼ ነው የኢትዮጵያ ኑሮ እየተለማመድኩ ያለሁት። እዚህ ጋር የጨመርኩት የወጥ ማጣፈጫ ኮረሪማና ትንሽዬ የተፈጨ የስጋ መጥበሻውን የጨመርኩት ቆንጆ ቃና ይሰጠዋል። ወጡ ቆንጆ ነው። ኮራሪማ አንዷ አፍሬ ሀያ ብር ገብታለች። በዚህ አጋጣሚ ያው ልንገራችሁ ብዬ ነው የምሬን ልንገራችሁ ብዬ ነው። እና አንዷ አፍሬ ኮራሪማ ሀያ ብር ናት። አሁን ቅመማችንን እናነሳሳና ወደ ጽዳት ነው የምንገባው። አሁን ቀጥታ እዚህ ሳሙና ምናምን ጨማ ምሬ ያለውኝ ያው ላልጎ ምናምን ነው የምንጠቀመው። ላልጎ ምናምን ጨማ ምሬ ያለው ለሽታም የሆነ ነገር ጨማ ምሬ ይበታለው። ከዛ ቀጥታው ነው ለቤቲን ማጸዳው። ይሄን የመሳሰሉ ቪዲዮዎች ሁሌም እንድሰራላችሁ ከፈለጋችሁ ኮሜንት ስር ጻፉልኝ፣ እንዲሁም አበረታቱኝ፣ ላይካችሁን። ይሄ ቪዲዮ ብዙ ላይክ ካገኘ በተመሳሳይ ሁኔታ ቤት ውስጥ ውሎዬን አሳያችኋለሁ። የኢትዮጵያ ገበያውን ያለውን ነገር ሁሉን ነገር አሳያችኋለሁ። እናንተ እያያችሁት አምናችሁበት ትመጣላችሁ ማለት ነው። ምንም ሳልደብቅ በግልጽ ሁሉንም ነገር አስረዳችኋለሁ፣ ነግራችኋለሁ። እዛችሁ መምጣት ያለባችሁ የሌለባችሁም ነገር ጭምር ማለት ነው። ኢትዮጵያ የው ለኛ ስንመጣ ስደት ላይ ለቆየን ሰዎች ትንሽ ይከብደናል። ነገር ግን ራሳችንን ካሳመን መኖር ይቻላል እንደ ማንኛውም ሰው። ከዚህ በፊትም ስን የኖርንበት ስለሆነ ማለት ነው። እና ብዙም አትጨናነቁ ብዙም ሳትጨናነቁ ራሳችሁን ጤናችሁን ጠብቃችሁ እንደ ማንኛውም ሰው መኖር ይቻላል። ቤቴን አጽድቻለሁ እንደምትመለከቱት። ጽድት ብሏል ቤቴ። ከዛ ወጤ የው ደርሷል። አሁን ጨውን አይቼ አውጣና ከዛ ጥቅል ጎመኔን ነው የምጥደው። ምስሬን አወጣ እና ከዛ በመጥበሻ ነው ጥቅል ጎመን ጠበስጠበስ ነው መስራት የፈለኩት። ብዙ ጊዜ ይሄ በውሃ የሚቀቀለው እንደገጠሩ ገጠሩ ብዙም አይጣፍጥም። አሁን ላይ ጥቅል ጎመን በሽንኩርት ጥብስ ሲል ነው የምጣፍጠው ማለት ነው። ድሮ ልጆች እያለን ጥቅል ጎመን በውሃ ነበረ ተቀቅለው ያው ብዙ ቤተሰብ ስለሆነም እንዲ አዳርስ ይመስለኛል። ያ አሰራር ቀርቷል። ስለዚህ ትንሽዬ ሽንኩርት አድርጌ ጠባብሽ ሰራለው ማለት ነው። እኔም በደንብ ካጠብኩ በኋላ ከዛ ሽንኩርቱ ላይ ትንሽ እርድ ጨምሬ ትንሽ ታሸውት በኋላ ወደዛ ሆነው ጥቅል ጎመን እጨምራለሁኝ። ከዛ ክድና አድርገዋለሁ። የው ለጊዜው ጥቅል ጎመን በጣም ብዙ ነው የሚመስለው፣ ራሱ ሲበስል ሙሽሽ ብሎ እንትን ስለሚል ክድና አድርጌ ያስቀምጠዋለሁኝ። አሁን ትንሽ ለቀቅ ብሏል። ስለዚህ ይዋሃድልኛል በደንብ አዋሃደዋለሁኝ።